ወዳጅ ሆይ በየዕለቱ የፀሐይ ጮራ ምድርን ሲያሞቅ፣ ይህ የወጣው ደግሞ ይጀምራል። በሰፊው ሜዳ፣ በከፍታው ተራራ፣ በወንዙ ዳርቻ የቀንድ ከብቶች መንጋ በእርጋታ ሲሰማሩ ይታያል። ቀኑን ሙሉ ያለምንም ጭንቀት የራሳቸውን ምግብ በመመገብ ያሳልፋሉ። ጥርሳቸው ብዙም ሳያድቅ በችኮላ ሳርና ቅጠላ ቅጠሉን ይመገባሉ። ይህ የዕለታቸው ውሎ የተፈጥሮ ቀመራ ካል ነገር ግን የቀትሩ ፀሐይ ጋብ ብሎ የቀኑ ግርግር ሲቀሰቅስ የሌሊቱ ድባብ ሲሰፍን አንድ ሚስጥራዊና ጥበብ የተሞላበት ተግባር ይጀምራል። እነዚህ ቀንድ ከብቶች በሬውም፣ ላሙም፣ በጉም፣ ፍየሉም ማደሪያቸው ሲደርስ ወይም እርጋታ ሲያርፉ ከሆዳቸው መልሰው በማውጣት ቀደም ብሎ የዋጡትን ምግባቸውን በቀስታና በትዕግስት ያመሶካሉ፣ ያላምጣሉ። ይህን የሚያደርጉት ባፍንጫቸው እየተነፈሱ ምግባቸውን በጥርሳቸው እያደቀቁ እያኘኩ ለሰውነታቸው ሊጠቅም በሚችል መልኩ አጣርተው ለማዘጋጀት ነው። ይህ ድርጊት የህልውናቸው መሠረት፣ ከፍጥረታዊ ጥበብ የመነጨ አስደናቂ ሚስጥር ነው። በድንግዝግዝታው ሰዓት ከዋክብት ሰማይ ላይ ሲቦጎቦጉ የቀንድ ከብቶች መንጋ በየበረትና ጋጠው በሰላም አርፈዋል። እያንዳንዳቸው የዕለቱን ምግብ ከውስጣቸው እየመለሱ በረጋ መንፈስ ሲያመሰኩ ወይም ሲያላምጡ ይታያሉ። የአጥሪ የዋጡት ሳር አሁን በጥርስና ድዳቸው እየተፈጨ እየደቀቀ የመጨረሻውን የጥቅም ምጥቀት እንዲያገኝ የተደረገ ነው። ይህ ሂደት ተራ ምግብን ወደ ሕይወት ሰጪ ኃይል የሚቀይር ተፈጥሮ የሰጠቻቸው የማይመረመር ስጦታ ነው። ያለዚህ ስጦታ ምግባቸው ዋጋቢስ ይሆናል። ሰውነታቸውም አይጠቀምም። እኛ ሰዎች ልዩ ውድ ፍጥራን፣ ይህን ጥልቅ የተፈጥሮ ትምህርት እንዴት ወደ ህይወታችን እንተረጉመዋለን? የህይወት የማይመረመረው ስጦታ የዕለት ተዕለት ልምዶቻችን፣ እውቀቶቻችን፣ ስሜቶቻችንና ሀሳቦቻችን በጥልቀት የመፈተሽ የመመርመርና የማጥራት ጥበብ ነው። እሱም የነፍስ ምት ሚስጥር ነው ወዳጄ። በዕለታዊ ውሎ ውስጥ ስንት አይነት ዘሮችን ወደ ልብ ትዘራለ የትኞቹን ዘሮች ነው ጊዜ ሰታ የምታመሰኮ የምታላምጠው? ያለ አንዳችም ማጣሪያ የሰማኸው የዘረኝነት ወሬ ልክ እንደ መርዛማ አሾ በልብ ውስጥ ተዘርቶ ቀስ በቀስ ስር ይሰዳል። መጀመሪያ ላይ ቀላልና ጉዳት የሌለው ቢመስልም ከጊዜ በኋላ ግን ጠንካራ ግንድ አውጥቶ ከጎረቤትህ፣ ከወንድምህ፣ ከእህትህ ከወዳጅ ዘመድ ጋር እንድትጋጭ አድርገሃል ግራጫን የሚለያይት ፍሬ በማፍራት የሕይወትን ውበት ያመሳቅላል። ይህን ወሬ ልክ ከብቶች ምግባቸውን እንደሚያመሰኩት በጥልቀት አላምጠው እያንዳንዱን ቅንጣት አደቀ አኝከ ምን ያህል ባዶና ጎጂ እንደሆነ በመገንዘብ መጣል ይኖርብሃል። ያለምንም ምርጫ ያሸተትከው የሥልጣን ሽታ፣ የገንዘብ ጥማት፣ አጉል ተስፋ ልክ እንዳደንዘ ጭስ ቀስ ብሎ አእምሮን ያደንዝዛል። እጅን ጠምዝዙ ለወዳደር ስግብግብ ያደርጋል። እኔ ብቻ ልብላ፣ እኔ ብቻ ልብለጥ የሚላኩ ያስተሳሰብ ውስጥ ያነክሳል። ይህንን ሽታ አላምጠ ምን ያህል ባዶና ጎጂ እንደሆነ አደቀ አኝከ ማጤን አለብህ። በሌላ በኩል የዝሙ ሽታ፣ የፍትወት እሳት የትዳርህን ቅድስና ይበጠብጠዋል። ከፍጣሪና ከምትወደሰው ጋር ቤተሰብን ይበትናል፣ ፍቅርን ያጠፋል። ይህንን ስሜት አላምተ እውነተኛ የፍቅርና የሰላም ዋጋ አደቀ አኝከ መረዳት ያስፈልገዋል። በቀላሉ ያጨስከው ሲጋራ፣ የጠጣው መጠጥ፣ የቀመስከው ማንኛውም ማደንዘዣ ነገር በቅጽበት ከሰው በላይ የሚያደርግ ቢመስልም በመጨረሻ ግን ከሰው በታች የሚያደርግ ባሪያ ነው። በማይታይ እስር ቤት ውስጥ አስሮ እሱ ውጭ ህይወት ሌላ እስኪመስል ድረስ አእምሮን ይቆጣጠረዋል። ይህን ስሜትና ተግባር አላምጠ ነፃነትን የሚመስመልስልን መንገድ አድገ አኝከ መፈልግ አለብ። የተናገርከው ቃልስ ያለምንም ማሰብ የተወረወረ ቃል መልካምኙን ክፉ ቀስ በቀስ ስር ይሰዳል። የነፍስ መገለጫ የማንነት መታወቂያ ይሆናል። እርዛማ ቃላት ስትዘራ እርዛማ ፍሬዎችን ታጭዳለህ። የፍቅርና የምሬት ቃላት ስትዘራ ግን በረከትና ሰላም ታገኛለህ። ቃላትን አላምጠ እያንዳንዱን ቃልን ምን ያህል ኃይል እንዳላት አድቃኝ ከተረዳ ወዳጄ አንዱ ንታልንገረ ወደዚህ ምድር ስንመጣ ንጻና ባዶ ነበረን። ልክ እንደ ንጹሕ ነጭ ሸራ በላዩ ላይ ምንም ያልተሳለበት ነገር ግን በሕይወታችን ጎዳና ላይ የሰበሰብናቸው ነገሮች ናቸው አሁን ያለንበትን ማንነት የፈጠሩት። ሁሉም ሰው ከእናቱ ማዕፀን ሲወጣ ሕፃን ነበር፣ ንፁህና ባዶ። ግን ዛሬ የሁላችንም አስተሳሰብና ማንነት የተለያየ ነው። ለምን? ምክንያቱም ቀን ላይ ወደ ውስጣችን የገባውን ነገር ጊዜ ሰጥተን አላምጠን አድቀን አኝከን ባለመዋጣችን ነው። ታዲያ ወዳጄ ከነዚህ የቀንድ ከብቶች እንማር። የሕይወት የማይመረመረውን ነፃነትን ለማመድ ቀን ላይ ወደ ውስጣችን የገባውን እያንዳንዱን ነገር ጊዜ ሰጥተን በጥልቀት እናስብበት፣ እናሰላስልበት፣ እናደቀው፣ እናኝከው፣ አፍታተን እንመልከት። ይህ ነገር የት ሊያደርሰኝ ይችላል? ሕይወቴን በጎ ያደርጋል ወይስ ይጎዳል? ብላብላላ አለበለዚያ አእምሮውን በማይረባ ነገር ሞልተ ከፈጣሪና ከጠባቂ ተጣልተ ሕይወትን በከንቱ ታባክን አለ። ስለዚህ የምታየውን ምረጥ የምትሰማው ምረጥ፣ የምትናገረው ምረጥ፣ የምታሸተው ምረጥ፣ የምትበላው ምረጥ፣ የምትጠጣውን ምረጥ። ወዳጄ ሳትፈልግ እንኳን የማይረባ ነገር ብትመገብ ምርቱን ከግርዱ ለየው፣ አላምጠው፣ አድቀው፣ አኝከው፣ አጥራው። አስታውስ ማሰብ ማለት ጭንቀት አይደለም። ማሰብ ማለት ከፈጣሪ የተሰጠ ሕይወትን የምትቀይርበት ታላቅ ስጦታ ነው። ይህን ስጦታ በአግባቡ ተጠቀምበት። ሕይወት ንጹሕ አስተሳሰብ፣ ብሩህ ማንነት፣ የጸዳ እንዲሆን የውስጥን ዓለም የማጥራት ጥበብ ተለማመድ። አመሰግናለሁ።